በእጅ የያዙት ወርቅ ታሪኩ የተፈጸመው እዚሁ አዲስ አበባ ነው። የአንዲት ጭምት ሴት እውነተኛ የፍቅር ታሪክ ነው። ልጅቷ ተወልዳ ያደገችው አዲስ አበባ በተለምዶ ሪቼ የሚባል አካባቢ ነው። ከሁለት ዓመታት በፊት የሥራ ባልደረባ የነበረች ይህንንም የቆየ የፍቅር ታሪክ ያወጋችኝ እርሷው ራሷ ናት። አሁን ላይ በሰላሳዎቹ መጨረሻ ላይ የምትገኝ ውብ ሴት ናት። አግብታ የፈታች የአንዲት ሴት ልጅ ናት። የፍቅር ታሪኳ የሚጀምረው በ14 ዓመቷ የስምንተኛ ክፍል ተማሪ ሳለች ነው። አንድ የክፍሏ ጎበዝ ቆንጆና ኩሩ ልጅ ጭልጥ ባለ ፍቅር ትወዳለች። ግን ሳትነግረው እርሱን እየተከተለች ለዘጠኝ ዓመታት ፍቅሯን ለራሷ ብቻ ይዛ ትቆያለች። ብዙ ጊዜ በስልክ እየተደዋወሉ ስለ ሌሎች ጉዳዮች ያወራሉ። መደበኛ ትምህርታቸውን አጠናቀው ሁለቱም ዩኒቨርሲቲ ጨርሰው ሥራ ይጀምራሉ። እርሷ ዳሽን ባንክ እዚሁ አዲስ አበባ እርሱ ደግሞ ሐዋሳ የሚገኝ መንግሥታዊ ያልሆነ ድርጅት ይቀጠራሉ። የጊዜና የቦታ ርቀት ቢኖርም ግን ዘወትር እየተደዋወሉ ያወራሉ የባጤ ቆጡን። እርሱ ከሐዋሳ ወደ አዲስ አበባ ለእረፍት ሲመጣ ተገናኝተው አንድ ሁለቴ ተገባብዘዋል። ግን አሁንም ስለ ፍቅር ጉዳይ ምንም አልተወራም። የፍቅር ታሪኩ አንድ ምዕራፍ ከፍ ያለው እርሱ በድንገት ሳታስበው ስልክ ደውሎ ሊያገባ መሆኑን ሲነግራት ነው። ሳታስበው ነገር አለሙ ተደበላለቀባት። እንዴት ሊሆን ይችላል አለች ለራሷ ስለዚህ አሰበችበትና መልሳ ደውላ ፍቅሯን አፈነዳችው ዘርዝራ ነገረችው እርሱም በጣም እንደዘገየችና እርሷን በእህትነት እንጂ በፍቅር አይን አይቷት እንደማያውቅ ነገራት እንደተለመደው በጣም አዘነች ትልቅ ጭንቀት ውስጥ ወደቀች ለመነችው ለእርሷ ህይወት ሲል እርሷን እንዲያገባ ወተወተችው ግን አልሆነም ከሁለት ዓመታት በኋላ አገገመችና እርሷም አገባች። አንድ ሴት ልጅም ወለደች። ልቧ ግን አሁንም ያንን የልጅነት ፍቅሯን ያስባል። አልፎ አልፎ ይደዋወላሉ፣ ያወራሉ። ባለውም የቀድሞ የፍቅር ታሪኳን ጉዳይ በደንብ ያውቀዋል። መተው እንዳለባትም ተነጋግረው ተማምነዋል። ለእርሱ መደወልም ሆነ መነጋገር እንደማያስፈልግም ተማምነዋል። እርሷ ግን ይህንን ማቆም አልቻለችም። እንዲያውም በድብቅ እየተገናኙ አንድ ሁለቴ እንደተጨዋወቱ አያውቅም ባሉ አንድ ቀን ግን ስልኳ ላይ የቀድሞ ፍቅረኛዋን ፎቶዎች በማግኘቱ ጥርጣሬ ገባው። ከዚያን ጊዜ ጀምሮ ተዳራቸው ሰላም አጣ። ዘወትር ጭቅጭቅ ሆነ። ባለቤቷ እርሷ ቆንጆ በመሆኗ ምክንያት ስጋት ገባው። በጣም ይቀና። በዚህም ምክንያት የአመሽና መጠጥ ይጠጣ ጀመር። ቤቱን መጥላት ጀመረ። ተዳራቸው ተናጋ። ባለቤቷን እንደ መጀመሪያው ፍቅረኛዋ አይሁን እንጂ ትወደዋለች። ያንን የልጅነት ፍቅሯን ግን መርሳት አልቻለችም። እንደ ሱስ እርሱን እርሱን ያሰኛታል። ታሪኩን ለማሳጠር ያህል በአንድ ቀነ ጎደሉ በሰንበት ቀን የእርሷ ስልክ ይጠራል። እርሷ የለችም፣ ወጣ ብላለች። ባለቤቷ ስልኩን ሲያነሳው ያ የልጅቷ የልጅነት ፍቅረኛ ነው። ፍቅረኛዋ መልእክትም ያስቀምጣል። ባለቤቱ በወሊድ ምክንያት ማረፏንና ይህንንም መልእክት ለእርሷ እንዲነግርለት ይነግረዋል። ባለቤቷ ይህንን ሲሰማ ታላቅ ጭንቀት ውስጥ ይገባል። ከዚህ በኋላ ትዳራቸው የበለጠ አደጋ ላይ መውደቁን፣ ሚስቱ መጀመሪያም ተቀድማ ነው እንጂ ማግባት የምትፈልገው ያንን የልጅነት ፍቅረኛዋን መሆኑንና አሁን ደግሞ ሚስቱ ከሞተችበት ምንም ሳታቅማማ ወደ እርሱ ልትሄድ እንደምትችል አሰበ። በቅናትም ተብሰለሰለ። ወደ ቤት ስትመለስ ትልቅ ጠብ ውስጥ ይገባሉ። እርሷን ምንም አላለችም። ነገር አለሙ ድብልቅልቅ አለባት። ራሷን ለማረጋጋት ሞከረች፣ ግን አልቻለችም። ባለቤቷ እውነቱን ነው። አሁን መንታ መንገድ ላይ ናት። በእርግጥ ማን ነው የምትወደው? ባለቤቷን፣ ወይስ የልጅነት ፍቅረኛዋን? ለመጀመሪያ ጊዜ ያሰበችበት። አንድም ቀን ይህንን ጥያቄ ራሷን ጠይቃ አታውቅም። ባለቤቷ ተናዶ የሚበቃውን ያህል ከተናገረ በኋላ ከቤት ወጥቶ ሄደ። ልቧ አንድ ነገር ነገራት። ባለቤቷ መልካም ሰው ጥሩ አፍቃሪ ለሚስቱና ለልጆቹ ብዙ ዋጋ የሚከፍልና ትዳሩን አክባሪ መሆኑን ያ ፍቅረኛዋ ደግሞ ሰነፍ ስራ የማይወድ ለህይወት ቸልተኛ የሆነና ብታገባውም ብዙ የቤት ስራ እንደሚጠብቃት ታወቃት አስተዋለች እንዲያውም የቀድሞ ፍቅረኛዋ ከእርሷ ሌላ የተሻለ አማራጭ የሌለው እንደሆነና ዝም ብላ ስትከተለው እንደኖረች ለመጀመሪያ ጊዜ አስተዋለች ጭፍን ፍቅሯም ልክ ነፋስ እንደ ጎበኛው አረፋ ተነፈሰ። አሁን ባለቤቷን ፈለገች። እስከ ዛሬ ይዛ የነበረውን ስሜትና አሁን ያለችበትን ስሜት ሁሉንም ዘርዝራ ልትነግረው ስልኳን አነሳች እና ለባለቤቷ ደወለች። ግን አያነሳም። ከዚያ በኋላ ትዳራቸው መጽናት አልቻለም። በጓደኛም ሆነ በሽማግሌ ለማግባባት ሞከረች። ባለቤቷ ግን መለያየትን መረጠ፣ እምቢኝ አለ። በአጭሩ ትዳራቸውም ፈረሰ። እርሷም ከሁለቱም ሳትሆን ቀረች። የልጅነት ፍቅረኛዋ ለአመታት የተከተለችው ፍቅር ባዶ፣ የማይጨበጥና የማይረባ ሆነባት። በግላጭ ስላገኘችው መሰላት። የቀድሞ ፍቅረኛዋ ባለቤቱ ስትሞት ከእንግዲህ በቀላሉ እንደምታገኘው ማሰቡ አይሆን አላወቀችም። ጉዳዩ ግን በእጅ ያለ ወርቅ ሆነባት። ባለቤቷ ደግሞ ውብ፣ ታማኝ፣ አፍቃሪና ተወዳጅ እንደሆነ ለመጀመሪያ ጊዜ አስተዋለች፣ አወቀች፣ ገባት። ምን እንደለወጣት ግን አላወቀችም። ወረት እንጂ ምን ሊሆን ይችላል? እድሜ እንጂ ሌላ ምን ሊሆን ይችላል? የጊዜና የውረት ጀግና እንጂ የሰው ጀግና የለውም የሚባለው የደረሰ መሰላት። አሁን ብቻዋን ልጇን እያሳደገች ነው። ለዚህ የፍቅር ታሪክ በእጅ የያዙት ወርቅ ከማለት ውጭ ምን ይባላል? ሐሳብ ስጡበት።